ጋይስ እግዚአብሔር ልንገራቸው የኬ አባት እኔ እንዴት ብይል ስረዳቸው፣ ተደባዳቢ በየሄድንበት መደባበብ ኤቭሪ ቅዳሜ ቅዳሜ ማለት ነው። መኪና አራቱንም ቸርኬ ነው የሚያሰብረው ሁሌ ቅዳሜ ቅዳሜ፣ መኪናውን እንዳጋጨ ነው። ቅዳሜ ቅዳሜ ኦቨር እንወጣለን ከክለብ በኋላ ክንቻ ነው መኪና ውስጥ። ይሄ ውሸት ምናምን አይደለም በነገራችን ላይ እግዚአብሔር ምስክር ነው የምላችሁ የዛኔ የኔን ባል ኬኳን አባት ይሄ ውሸት ምናምን አብናገር አየሽው ማለት አለቀልሽ። ማን አባቷ ጀግና የሆነ ሴት ናት። የኔን የኬኳን አባት የምታይው ግን ፍቅር ይቀየራል። ወይዘው በነገራችን ላይ ፍቅር በጣም ነው ፍቅር ማለት የጫማ ጥፊ ነው፣ ይገለባበጣል እና በሰዓቱ የራሴ ጓደኞች ቢሆኑ ማለት ነው የራሴ እውነት እውነት ማርያምን እውነት ነው የምነግራቸው የራሴ የራሴ የእኔ ጓደኞች ምናምን ይዣቸው ይሄዳለሁ። እሱ ጋር ምናምን ቀፏ ምናምን እንላለን። ቅዳሜ ቅዳሜ ቅዳሜ በነገራችን ላይ በጣም ነው መወዳትና ቅዳሜ አታልፈኝም። የአራዳ ልጆች ይገባቸዋል። ቅዳሜ አታልፈኝም። በቃ በክብር ነው ማሳልፋት በክብር ማለት ነው ከሱ ጋር ከዛም ቅዳሜ ባይዘው የእሱ እናት ናት ያለችው ቤት አሁን ወጥተው ነው ከኬኳ ጋር አያውቷ እያልኩ ሰዎች ናቸው ነበር ሳትሰማ ይልኛላቸው ታሷ ለነገሮች ታውቃለች ሁሉንም ነገር ና ስው ምን እንደምናደርግ እግዚአብሔርን እንደዚህ አይነት ላይፍ ውስጥ ያለፋችሁ ሴቶች የላችሁ የላችሁም? እንቃይ እንደዚህ አይነት ከባላችሁ ጋር ከቦይፍሬንዳችሁ ጋር አሁን ላይ ስደት ብትወጡ ምናምን እንደዚህ ያረጋችሁ ሴቶች የላችሁ? እውነት እውነት ሪል ታሪክ ነው የምነግራችሁ። ከዛም እንደምንሪ ልንገራችሁ ዛሬ ናይ ምናምን ነገር በቃ እኔ ከጓደኞች ጋር እኔ ምናምን ልኝና አብሬ ጓደኞችን ሰብስቤ ደግሞ ብቼ ነድም ጓደኞችን ሰብስቤ ምናምን ይዣቸው ይሄዳሉ

ተጀምራታለሁ። ማን አባሽ ስለሆንሽ ነው ይህን የተጠቀምሽው? አንተስ ብትሆን ግብግብ ቅላብስጥ ገብርኤል። ከዛም ተጎትተን እንወጣለን። መኪና ውስጥ እየተደባደብን እንሄዳለን። እየተደባደብን ማለት ነው እየተደባደብን። ከዛም እሱ መሪ ይዞ ከኔ ጋ እየተደባደበ እንደዚህ እንደዚህ ዝግዛግ እየሰራ እግዚአብሔር ካርገን እናልፋለን። አርፈንም አናውቅም፣ ግን ሁሌ ተጋጅተን ነው የምንቆመው። የምንተረጋግጠን የምንቆመው ተጋጅቶ ተላጦ ሲቆም እንቆማልን እንደነግጣ፣ ወደ ራሳችን እንመለሳለን። ሁሌ ቅዳሜ ቅዳሜ ጓደኞችም ይባረራሉ። አንድ ጓደኛዬን እንደውም ደም ያስለቀስኩት ከዚህ መኪና ላይ። ሷ ከወረደች እኔ ወደ ቤት አልገባም አልኩኝ። የራሴ ጓደኛዬ። እኔም ብላ መታ እኮ ነው ገስ። እኔም ብላ መታ። በቃ አይዞሽ ተጫዎች ምናምን ይላት። አልተቀየርኩም። ማን ስለሆነች ነው ተጫዎች አይዞሽ ምናምን የምትላት ብዬ፣ ውትረድ ከመኪና ላይ ወደ ቤት ይሄድን እኮ ነው። ውትረድ። ወራጃት ደምን ያለቀሰችው። የት ሂድ ለሊት ዘጠኝ አስር ሰዓት ላይ የት ሂድ የት ሂድ ጓደኛዬ የት ሂድ ዘመኛ ቤት ቁጭ ብላ ታክሲ ተጠርቶ ድሚ እንዴት ና ታክሲ ተጠርቶላት ምናምን ሄደች ወደ ቤቷ። ለሌት አሰሳ አትገባም እኛ ቤት ብ እንዴት ይ ብላ ጠራችሁ ብዬ ማለት ነው ኦር ጓደኞቼ ያውቃል ኦል ስላችሁ የድሮ የነበሩት ጓደኞች እዚህ ሀገር የነበሩት አብረን ስናሳልፍ እና ብዙ ጊዜ የኬኳን አባት እንደዚህ ባይዘ ወይ የኬኳ አባት ኦልሞስት አሁን ስንት ዓመታችን አስራ ሶስት ዓመት ምናምን ይሆነናል። የሚያል የኬኳ አባት አብረን ከሆነን ማለት ነው እና ተለያይተን በመሀል ተለያይተን ምናምን ሌላ ላይፍ ምናምን ጀምሬ ነበረ። በእርግጥ ከዛ በኋላም ግን ተመልሰን አንድ ላይ ነን። ና ይሄ የልጅነት ጓደኛችሁ እኛ ግቢ ኮንዶሚኒየም ስትመጡ የምትጠሩን በማን እንደሆ በስማችን ማንም አያቀንም። እንደዚህም ፌመስ አልነበር። ኖርማል ሶሻል ሚዲያ ላይ የሚደባደቡት ብላችሁ ከጠየቃቸኋቸው ዘበኞቹ ያሳያቸዋል። እነዚያ ሁለቱ ወጣቶች የሚደባደቡት ልጆች ነው የሚሏቸው ዘበኞቹ ራሱ እና ቀጥታ እኛ ቤት አመጧቸዋል። እና በጣም ነበር የምንደባደቡት በጣም ማለት ነው አይሰማኝም፣ አይሰማውም። እና እውነት ለመናገር ፍቅርም የነበረው መዋደድ የነበረው የዛኔ ነው ልጅ ከወለዳችሁ በኋላ ይችላል አርሴ ይችላል እንቀጥቅጣት። አሁን የኔን ወሬ ሰምተሽዋል። ያወራሁትን ቤት ነው ምን ምን ያልሰማው ዝም ብዬ ሊያጋሂድ ሊያጋ ሂጂ ሊያለች ስሉ ነው ላኩት። አልሰማሽም? ስሚ ብታይ ስለ ድሮ የባሌ ክትክት እያወራው ነው ድብድብ እያወራው ነው። እንዴ ቦክሰኛ ነው እንዲያገባሽው

ኖ ተደባድበን አይደለም ድሮ በፍቅር እያለን እንደባደብ ነበረ። እዛ ነው ዋናው ነገር ላይ ነው የምን ዋናው ነገር ላይ ነው እንጂ በቃ ጫፍ ሲሙድ ላይ ምናምን ከተገናኘን አንቺ ሲሳስተሽ እንዲህ ብለሽ ካየሽ አለቀልሽ። ጠርሙስ ሁሉ ሊወረወርብሽ ይችላል። እሱን ነበረ ማየት። አረ ግን እንደዚህ አይነት ፍቅር ግን አላሳለፍሽም? ቤታ በልጅ ነ ራሳለ በስመ አብ ወመንፈስ ቅዱስ የተደባደብሻ ጉቺን ጠይቂያት። ጉቺ ታውቀዋለች። አረ በስመ አብ ወልድ ጦርነት ነበረ። ኃይለኛ! እውነት አሳልፍ ያውቃለሁ? እንዴ? አዎ፣ በኃይለኛው እኔ ስለማላወራ ነው እንጂ በኃይለኛው እንዴ? ድብድብ ድብድብ ትያለሽ እንዴ? በመጥረጊያ በአገዳ በምን ወገብ አገዳ ሲደብረው በባጃጅ እየነዳብሽ ሲያስፈልገው በጎማ እንዴ! ምን አስበሽ? እውነት አሳልፍ ያለው ለመጀመሪያ ጊዜ በህይወቴ እንደዚ አይነት ሰው አሳልፍ ያለ የሚደበድም ምናምን እግሬ ላይ ምናምን እጄ ላይ እንትን አለ። ፂላ ነበረ ደግሞ በጣም ነበር የሚቀነው። ደብዳቤ ነበር። እግዚአብሔርን ነው የምልሽ። እና አንዴ ግን በህይወቴ እንደዚ አይነት ከዛ ወዲህ ግን እንደዚህ የሚደበድም ምናምን አጋጥሞ፣ እኔ ነው የምደበድበው የሚያጋጥመው

ድብድብ ነው። ኮብልስቶን አይቀር ጠርሙስ አይቀር በላይሽ ላይ ቶክሲክ የሆነ እንትን ውስጥ ነበርኩኝ። ግን ተወጫለሽ እንደዚያ አይነት ነገር ወተሽ ደግሞ አንቺ ደግሞ ምደበድብባቸውን ሰዎች ይመጣሉ፣ አንቺ ምደበድቢያቸው። በነገራችን ላይ ያሉ እንደዛ የተደባደብን ማለት ነው። ቤታ እግዚአብሔር ምስክሬ ነው። በቃ ፋሚሊ ቁጭ ብሎ አትድረስባት፣ አትድረሽበት፣ እሱ አጠገብ አትድረሽ፣ በቃ ከዚህ ብለው አስምለው አስገዝተው ማለት ነው። ልክ ቅዳሜ ሲደርስ ያንቀለቅለኛል፣ ይጨንቀኛል፣ ምን ይለኛል። ያለበት ቦታ ጓደኞች ሰብስብ እሄዳለሁ እኔ እንደዛ ነበርኩ። ነታ እረዳሻለሁ። እንደዛ ነው የሚያደርገው። እንደዛ እያስኩኝ አትምጪብኝ ይላል። ጭንቅላቱን ይዝና ሱ ብጁ ስለማያርፍ ማለት ነው። አትምጪብኝ ቆይ ምን አድርግ ነው ብትኝ ምናምን ነገር ይለኛል እና በለቅሶ ነው። እኔ ደግሞ አንዱን አንድ ቦታ አንድ ቦታ ስራ ላይ ለመጀመሪያ ጊዜ ስራ ቦታ ላገኘት ያንን ወደው ያልኩት እና ስራ ቦታ ተገናኝተ ምናምን ሌላ ሲካየ ከበር ሲወጣ አባቴ ሞት ነው የምልሽ። ጠጠር ድንጋይ ያላለ እዚህ ሀገር አበባ ላይ ምናምን የሚያስቀምጡት ድንጋይ እዚህ ውጭ ላይ ማለት ነው። እዚህ አሜሪካ ነገር እኮ ነው። ብድግ አርጊ ግንባሩን በዛ ጠጠር ቅውር። ይኸኛውን ነው የምልሽ። እንደ ሰይጣን እንዴት እንደ ቅውር ድብድብ ምንም አይልም። ይጠፋል በቃ። ለሶስት ቀን ለአራት ቀን ተመልሰሽ ደግሞ ትገናኛለሽ። የእውነተኛ እኮ ፍቅር ካለሽ ቢደበድብሽም እንቢልሽም ጥሩ አይደለም ግን ያው አላ ሰው ይገዳደላል። በዛ መሀል ጋር ልትሞች እኮ ትችያለሽ አንዳንዴ። ከዛ በኋላ ነው ከወለድም በኋላ ነው በቃ ቤተሰብ ራሱ እርግፍ አድርጎ በሁለታችን ማል ምንም ብናወራ ምንም ብንል አይገቡ። ምክንያቱም በቃ ይቅርብሽ ይቅርብ እንዳስደ አጠገቡ እንዳትደርስ አጠገቡ እንዳትሆኝ ተብሎ ማስጠንቀቂያ ተሰጥቶን ከሆነ ጊዜ በኋላም አብረነን ከሆነ ጊዜ በኋላ ክናም ስንወጣ እየደበደበኝ ነው እና ቀላል አይማታ፣ እየበተኝ ማለት ነው። እንትኑ ፌዴራሎች መጡ በፒክፕ መኪና ማለት ነው። ዱብ ዱብ አሉና ያዙት እየበተኝ ነው እና ፖሊሶች እኮ ናቸው ሲይዙት። ከዛ አንቺ የመጨሻ ፈርከድሜ እያስበላኝ ከሆነ ቀናልኩና እንዳትነኩት

አይ፣ አይ ይረዳታለሁ። እኔ እንደዚህ ስላጋጠመኝም ከዚህ በላይም ላይክ እንደዛ የነበረው እንደዛ፣ በቃ ዝም ብለሽ መደባድ መደባድ ሰዎች ደግሞ ማለት ነው። አረ በስመ አብ! ነገ ቄጥቄጥ ሄዶ ይላላሳሉ፣ እኛንን ጥግ እንቀረው ይላሉ። በቃ ተመልሰሽ ከዛ ሰው ጋር አብረሽ ትሆኛለሽ። ከዛ ሰው ጋር አይነሽን ለአፈር ብለሽ እኮ ነው እንዲሁም ተመልሽ ምዬ ምዬ ተገዝቼ አትገቡ አልደርስም ብዬ ግን ማለት ነው አሜሪካ ከገባው ግን በቃ ቁጭ ቤት ሳስብ ሰው እንዴት ይደበደባል፣ ሴት ልሆነች ራም እንደዛ የሚል ነገር መጣ፣ እንጂ አገር ቤት ኮያል እየወደድሹ ሲወቃሽ ሁሉ እንዳህያ ቁጭ ነው ኮ የምትሉ ኖ። መመታት ቁጭ ብለሽ መመታት እና እኮ መደባደብ ይለያያል። ይሄ እኮ ራስሽ ነገር ፈልገች ግብግብ እኮ ነው፣ ድብድብ፣ እጅ ለእጅ ተያይዘሽ ሁሉም ትደባደብ። መቼ እሱ መቶኝ እሱ መቶኝ፣ እኔ ከሬ ጋር በተደባደበ ቁጥር አንገቱ ፊቱ አይታይም። ትልትልትልትል እስከ እርባ አንገቱ ላይ አድርጎ ነው የሚወጣው። ትንትንትን ፊቱን ፍራማ የሆነ ነገር አለበት። እሱ በቦክስ ያጠጣኛል፣ እኔ በቡጭሪያ አንገቷ አንገቱ አይቀረኝ ምኑ አይቀረኝ። ግን አሁን ግን አሁን ግን ማለት ነው እንዴት ወደድኩት ያን ሰው ምናም ብለሽ አልቆጨሽም? ምን ሆኜ ነው ብለሽ ወለድኩለት። የኬኳ አባት እኮ ነው። ባይዘወ እስቲ የእውነት በይ። ኔኮ አትሙት እመቤቴ። እና ስለሱ እኮ ነው የማወራው እኮ እኔ እኮ የድሮ ድሮ ፍቅረኛሽ የምትይ እኮ ነው።